በኢትዮጵያ የፍትህ አገልግሎት አሰጣጥ ስርዓቱን ለማሻሻል የተለያዩ ተግባራት በመከናወን ላይ ናቸው። ከእነዚህ ማሻሻያዎች መካከል በፌዴራል ፍትህ ሚኒስቴር የሚጣሩ መዝገቦችን በተሻለ ጥራትና ቅልጥፍና ማጠናቀቅ እንዲቻል መሰራቱን የፍትህ ሚኒስቴር ይገልጻል። የ2017 በጀት ዓመት የሶስተኛው ሩብ ዓመት የተከናወኑ አበይት ተግባራት ዙሪያ የፍትህ ሚኒስትር ሀና ራያ ስላሴ ማብራሪያ ሰጥተዋል። ሚኒስትሯ በማብራሪያቸውም ስራዎቹን ለማከናወን ከዋና ዋና የፍትህ ባለድርሻ አካላት ጋር በአጋርነት መሰራት መቻሉ ነው ያነሱት። አትን መተግበር የሚለው ጋር ከሱ ጋር ተያይዞ አጠቃላይ በፌዴራል ፍትህ ሚኒስቴር የሚጣሩ መዝገቦችን በተሻለ ጥራት እና ቅልጥፍና ማጠናቀቅ እንዲቻል ብዙ ስራዎች ተሰርተዋል። በተለይም ደግሞ ከዋና ዋና ባለድርሻ አካላት፣ ከፍርድ ቤቶች፣ ከፖሊስ አካላት ጋር የተሻለ ቅንጅት አድርገን ጥሩ አፈጻጸም ማስመዝገብ ችለናል። ከሱ በተጨማሪ ግን በፍትሀ ብሔር በፍትህ ሚኒስቴር የህግ ማርቀቅን ጨምሮ የህግ ምክር እና ጥናት ለሌሎች ተቋማትም ለሌሎች የመንግስት ተቋማት የፌዴራል መንግስት ተቋማት ተቋማት የምንሰጣቸው የድጋፍ ስራዎች አሉ። እነሱም ላይ ጥሩ ስራዎች ተሰርተዋል። የፌዴራል ህጎችን ተፈጻሚነት በተመለከተ ሚኒስቴሩ በህዝብ ተወካዮች ምክር ቤት የሚወጡ ህጎችን በአግባቡ በስራ ላይ ስለምተግበራቸውም ክትትል የማድረግ ተግባራት ያከናውናል። የህጎች ተፈጻሚነትና አተገባበራቸው ላይ ክትትል በማድረግ ለህግ የበላይነት መረጋገጥ ሚኒስቴሩ ከተሰጡ ተልእኮች ውስጥ ሲሆኑም ባለፉ ዘጠኝ ወራት ከተከናወኑ ተግባራት ውስጥ ሊጠቀሱ የሚችሉ ናቸው። የፌዴራል ህጎች ተፈጻሚነትን በተመለከተ በአጠቃላይ በህዝብ ተወካዮች ምክር ቤት የሚወጡ ህጎች በአግባቡ በስራ ላይ የተተገበሩ ነው ወይም ይለውም አንዱ የምንሰራው ትልቁ ስራ ነው። በዚህ አመት ከዚህ ቀደም በዛ ስርአት ውስጥ ኦዲት ተደርጎ የህጉ አፈጻጸም ምን ይመስላል ተብለው የተለዩ ተቋማት ነበሩ። በዚህ በዘጠኝ ወር ውስጥ ደግሞ መጀመሪያ በተሰጠው ምክረ ሐሳብ መሰረት ምን ላይ ደርሰዋል የሚለውን ደግመን ማየት ይችለናል። ስለዚህ አጠቃላይ የህግ የበላይነትን ለማረጋገጥ የወጡ ህጎች በአግባብ በተጨባጭ ስራ ላይ የዋሉ መሆኑን ለማረጋገጥም እነዚህንም ስንሰራ ቆይተናል። የፍትህ ሚኒስቴር ለአገልግሎት አሰጣጥ ከሚወስዳቸው ባላቸው እርምጃዎች ውስጥ ተቋማዊ ቁመናውን ማጠናከር ይገኝበታል። በዚህም የቅሬታ ስርዓቶችን ከመፈተሽ ባለፈም የአገልግሎት አሰጣጡን በዘመናዊ መንገድ እንዲሆን በማድረግ ስራዎችን ማከናወን የተቻለበት ነው። በተለይ መረጃ የያዝ ዲጂታላይዜሽን ከሌሎች ተቋማት ጋር ያለ ቅንጅት የሚለው ላይ ገና ብዙ ስራ ይጠበቅብናል። በዘርፉ በተለይ ስርዓቶችን ዲጂታላይዝ ማድረግ ላይ ትንሽ ወደኋላ ቀርተናል ብለን እናስባለን። ስለዚህ እሱን በማካካስ የተጀመሩ ብዙ ጥሩ ጅምሮች አሉ። ግን እሱን ዳር በማድረስ ከመጀመሪያ እስከ መጨረሻ ሙሉ ሂደቱን በተቀላጠፈ መልኩ ለማከናወን ጥረት እያደረግን እንገኛለን። ቅንጅታዊ አሰራርን በተመለከተ እስከዛሬ የነበሩ ጥረቶች እንደተጠበቁ ሆነው፣ በቀጣይ ግን ከዚህ በተሻለ መልኩ የፍትህ ዘርፍ ሲባል እንግዲህ ከፍትህ ሚኒስቴር ሌላ ሌሎች ዋና ዋና አካላት ያሉበት ነው፣ ፍርድ ቤቶችን ጨምሮ የፖሊስ አካላትን፣ ማረሚያ ቤትን። ስለዚህ ከእነዚህ ሁሉ ተቋማት ጋር ያለንን ግንኙነት ከዚህ በጣም በተሻለ መልኩ ጠቋሚ በሆነ መልኩ የምንቀናጅበት መንገድ ማሳለጥ ያስፈልገናል። በፍትህ ዘርፉ ተግባራዊ የሚደረጉም የማሻሻያ እርምጃዎች መሰረታዊ ለውጥ እንዲያመጣም የታመነበት የፍትህ ዘርፍ ትራንስፎርሜሽን እቅድ ተጠቃሽ ነው። እቅዱ ማህበረሰብ አቀፍ የሆነ የፍትህ አገልግሎት የሚሰጥበት ክልሎች፣ አውድ ዜጎች የፍትህ አገልግሎት ማግኘት የሚችሉበት ስርዓት መዘርጋት ላይ ውጤቶች መታየታቸውም ነው የተነገረውም። አሁን እየተገበር ነው ያለነው የፍትህ ዘርፍ ትራንስፎርሜሽን እቅድ አለን። ስለዚህ የዚህ እቅድ ግማሽ ጊዜ አፈጻጸም ላይ ምንገኘው በዚህ እስካሁን የነበሩ ስኬቶች ምንድን ናቸው? በቀጣይ ምንናድርግ እናድርግ ብለን ሰፊ ምክክሮች አድርገናል። በዛ ላይ በተለይ የማህበረሰብ ፍትህ በሚለው አምድ ስር በየክልሎቹ በማህበረሰቡ ተቀባይነት ያገኙ ሰፊ ተቀባይነት ያላቸው የባህል ፍርድ ቤቶችን እና ሌላም ማህበረሰባዊ ፍትህን ለማጠናከር በጣም ትልቅ እርምጃ የሚባል በተለይ ከባለፈው ዓመት ጀምሮ እየተከበረ ያለ፣ በሌላ መልኩ ግን ልክ አሁን በፌዴራል እየሞከር ነው እንዳለ ነው። በክልሎችም አጠቃላይ የፍትህ አካላትን ቅንጅት ማጠናከር የሚለው አንዱ ትልቁ ትኩረታችን ሆኖ ይቀጥላል። ተያያዥነት ስላለው በአንድ ተቋም ብቻ የሚደረግ ሪፎርም ወይም ማሻሻያ ጠቅላላ ውጤቱ ላይ የሚኖረው ፋይዳ ውሱን የሚሆነው ግን እርስ በእርስ በየተቋማቱ እየተጀመሩ በሂደት ላይ ያሉ በጣም ጥሩ ሪፎርሞችን አያይዘን በመስራት በሚቀጥሉት ዓመታት አጠቃላይ ለፍትህ ዘርፎ የተሻለ ውጤት እናስመዘግባለን ብለን እናምናለን። የፍትህ ሚኒስቴር ለተሻለ የፍትህ አገልግሎት ለክልሎች የሚሰጠውን ድጋፍ አጠናክሮም እንደሚቀጥል ተመላክቷል።